የየመኑ ሀውቲ በእስራኤል ቤን ጎሪዮን አየር ማረፊያ ላይ በድጋሚ የሚሳኤል ጥቃት መፈጸሙን አስታወቀም። የብርኑ ቃል አቀባይ ብርጋዴር ጀኔራል ያህያ ሳሪ በዞልፍ ቃር ባሊስቲክ ሚሳኤል የእስራኤልን ዋነኛ አየር ማረፊያ ኢላማ ማድረጋቸውንና በጥቃቱም ለአንድ ሰዓት ያህል የአየር ማረፊያ እንቅስቃሴዎች ተቋርጦ እንደነበር ገልጸዋል። ሚዲልስት ሞኒተር ጥቃቱ የአየር ማረፊያውን የበረራ አገልግሎቶች እንዳስተጓጎለ የዘገበ ቢሆንም መቀመጫቸውን በእስራኤል ያደረጉ የሀገሪቱ መገናኛ ብዙኃን ግን እስራኤል የአየር መቃወሚያ ሥርዓቶችን በመጠቀም ጥቃቱን በተሳካ ሁኔታ ስለማክሸፉ ዘግቧል። በዚህ ብቻ ያልተወሰነ ሀውቲ ያፋ በተባሉ ሁለት ድሮኖች ጥቃት መፈጸሙን የሚያረጋገጡት ቃል አቀባዩ ጃፋና ሀይፋ የተባሉ የእስራኤል ቦታዎች ኢላማ መሆናቸውን ማስታውቀዋል። ከየመን የተተኮሱ ሁለት ሚሳኤሎችን መቶ መጣሉን ያስታወቀው የእስራኤል ጦር በበኩሉ ቴልአቪቭን ጨምሮ በመላው እስራኤል የደጋ ጊዜ የማስጠቂያ ድምፆች መሰማታቸውን ግን አልሸሸገም። ይሁንና ምንም አይነት ሰብዓዊ መሆነ ቁሳዊ ጉዳት አልደረሰም ብለዋል የጦር ኃይሉ። የሰላም ውይይቶችን እያካሄደ የሰነበተው የመካከለኛው ምስራቅ ቀጠና መልሶ ወደ ተባባሴ ግጭት አረንቋ ሊገባ እየተንደረደረ ነው። በተለይም እስራኤል በጋዛ እየወሰደች ያለው የጠናከረ ወታደራዊ ዘመቻ የቀጠናው ግለት በቅርቡ የማይቀዘቅዝ ይልቁንስ በአንዳች አሳቻ ሰዓት መላው አካባቢውን በሰዓት ሊያንቀለቅል የሚችልበትን እድል ሰፊ ስለማድረጉ እያመላከተ ይገኛል። ሀውቲ ምንም እንኳን ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር በተደረሰው ስምምነት መሰረት በአሜሪካና ሀውቲ መካከል ያለውን ውጥረት ያረገበው ቢመስልም ከእስራኤል ጋር ያለውን ፍጥጫ ግን ሊያቀዘቅዘው አልቻለም። ቡድኑ እስራኤል በጋዛ ምድር በፍልስጤማውያን ላይ የምትፈጽመውን ጥቃት እስካላቆመችና ወደ ጋዛ ሰብዓዊ ድጋፍ እንዲገባ እስካላደረገች ድረስ የአጸፋ እርምጃ ተጠናክሮ ይቀጥላል በማለት ያስተላለፈውን ዛቻ በተግባር መዋሉንም ቀጥለዋል። ሀውቲ ሰላም የሚያሳጡ እንቅልፍ የሚነሱ ጥቃቶችን በእስራኤል ላይ መሰንዘሩንም ታይዞታል። በቴል አቪቭ ሰማይ ላይ በሁለት ቀናት ውስጥ ሶስተኛውን የሚሳኤል ጥቃት በመፈጸም ለእስራኤል ከባድ ስጋት መሆኑን በድጋሚ አሳይቷል። በየመን የሚሸገው ሀውቲ የሚሳኤል ጥቃትም ዋና ከተማዋና ሌሎች የእስራኤል አካባቢዎች ከፍተኛ መደናገጥን የፈጠረ ሲሆን ዜጎችም ራሳቸውን ከጥቃት ለመከላከል በተወሰኑ ርቀቶች በኮንክሪት ወደ ተገነቡ መጠለያዎች ለመሸሸግ ሲሯሯጡ በተለያዩ ተንቀሳቃሽ ምስሎች ላይ ታይተዋል። ከ20 ቀናት ገደማ በፊት ሀውቲ በእስራኤል ዋነኛ አየር ማረፊያ ቤን ጉሪዮን ወይም የቴል አቪቭ አየር ማረፊያ ላይ የፈጸመው የሃይፐርሶኒክ ሚሳኤል ጥቃት በአካባቢው የነበሩ ሰባት ሰዎችን አቁስሎ በርካታ የሀገር ውስጥና ዓለም አቀፍ በረራዎችን ማስተጓጎሉ ይታወቃል። በወቅቱም የቡርኑ ቃል አቀባይ ብርጋድ ጄኔራል ያህያ ሳሪ አየር ማረፊያው ከዚህ በኋላ ደህንነቱ አስተማማኝ ባለመሆኑ ዓለም አቀፍ አየር መንገዶችና ሀገራት እንዳይጠቀሙት እንመክራለን ሲሉ ያሰሙት ማስጠንቀቂያ ገቢራዊ እየሆነ መምጣቱን ተከትሎ በቴላቪቭ ሰማይ ላይ ይበልጥ የስጋትና የጭንቀት ድባብን እየፈጠረ ዘልቋል። በዚያን ነው ጥቃትም ከፍተኛ ቁጥር ያላቸው የአውሮፓና የአሜሪካ አየር መንገዶችም ወደ እስራኤል የሚያደርጉትን በረራ ላልተወሰነ ጊዜ ለማቋረጥ መወሰናቸው አይዘነጋም። በአውሮፓና በመሉ ዓለም በርካታ መንገደኞችን የሚያጓጉዙት እቆቹ የጀርመኑ ሉፍታንሳና የጣሊያኑ አይቲ አየር መንገዶች ወደ ቴላቪቭ የሚደረጉ ማንኛውንም በረራዎች እንዲሰረዙ የጣሉት እገዳ በፈረንጆቹ አቆጣጠር ለሰኔ ስምንት ቀን ማራዘማቸውን ከቀናት በፊት መግለጻቸው አይዘነጋም። ሁለቱ ድርጅቶች በግንቦት 25 ማለትም ከሁለት ቀናት በኋላ በረራቸውን ለመቀጠል ወስኖ የነበረ ቢሆንም በሁቲ ተደጋጋሚ ጥቃት ሳቢያ ለመንገደኞቻቸው ደህንነት ሲሉ እገዳውን አራዝሞታል ሲል አናዶሉ ዘግቧል። የእንግሊዙ ኢዚ ጀት አየር መንገድም እስከ ሰኔ 30 ድረስ ወደ እስራኤል የሚያደርገውን በረራ ለማቋረጥ ተገዷል። ሌሎች በርካታ አየር መንገዶችም በሁቲ ጥቃት ሊመጣ የሚችለውንና ከባድ የካሳ ውጭ የሚጠይቀውን የአውሮፕላን አደጋ በመስጋት ወደ ቴልአቪቭም ሆነ ሌሎች የእስራኤል አካባቢዎች የሚደረግ በረራን እያቋረጡ ነው። በሀውቲ እና እስራኤል መካከል የተካረረው ውጥረት ቀይ ባህርን በድጋሚ የጦርነት አውድማ እንዳያደርገውም ተሰግቷል። በሀውቲ ጥቃት ከፍተኛ ኢኮኖሚ ተጽዕኖ እየደረሰባት ያለችው እስራኤልም ከዚህ ቀደም በየመን ሰናዓ አየር ማረፊያ ላይ እንደፈጸመችው ከባድ ጥቃት ሁሉ አሁንም ምን አይነት ያጸፋ እርምጃ ልትወስድ ትችላለች የሚለው ጉዳይም ተጠባቂ ሆኗል። ከዚህ ባለፈ የሀውቲ ጥቃት የአሜሪካውን ግዙፉን ሀሬት ሩማን የጦር መርከብ ለስምንት ወራት ያህል ከቆየበት ቀይ ባህር ወደ ሜዲትራኒያን ባህር እንዲያቀን አድርጓል። ስድሳ የሚደርሱ የጦር ጀቶችን መሸከም የሚችለው የዩኤስኤስ ሀሬት ሩማን የጦር መርከብ በመስከረም ወር ነበር እየተጠናከረ የመጣውን የሀውቲን ድንገተኛ የሚሳኤልና የድሮን ጥቃቶች ለመመከት በቀይ ባህር ላይ የተሰማራው። ሀውቲ በቀይ ባህር ላይ በሚተላለፉ ግዙፍ የንግድ መርከቦች ላይ እየወሰደ የቀጠለው እርምጃ ከእስራኤል ባሻገር ከአሜሪካና እንግሊዝ ጋር ፊት ለፊት አፋጥጦት እንደነበር ይታወቃል። ሀውቲ የጋዛው ጦርነት ከተጀመረበት ወቅት አንስቶ ለማስ እያሳየ ባለው ድጋፍ በኢደን ባህረ ሰላጤ በሚጓጓዙ የንግድ መርከቦች ላይ በፈጸማቸው ድንገተኛ ጥቃቶች 100 ያህል የንግድ መርከቦችን የመታ ሲሆን ሁለቱን በማስጠም እንዲሁም አራት የመርከብ ሰራተኞችን በመግደል ከባድ ጉዳትም አድርሷል። በዚህ በሀውቲ ውስጥ ጥቃት ሳቢያ በቢሊዮን ዶላሮች የሚገመቱ ሸቀጦችን የጫኑ ግዙፍ የንግድ መርከቦች ከእስያ ተነስተው በቀይ ባህርና ሱዌዝ ቦይ መተላለፊያ ከመጓዝ ይልቅ በአፍሪካ ግርጌ ወደ አውሮፓና አሜሪካ መጓዛቸው ተጨማሪ አስር ቀናትን በባህር ላይ እንዲያባክኑ ይገደዳሉ። ታዲያ ፕሬዚዳንት ዶናልድ ትራምፕ ተሰናባቸው የባይደን አስተዳደር ከነበረው አቋም በተለየ መልኩ ይህንን የአውቲን ስጋትነት በብርቱ ለመቀልበስ ጠንካራ የአጸፋ እርምጃ እንዲወሰድ ባዘዙት መሰረት ዋሽንግተን በየመን በሚገኙ የአውቲ የጥቃት ማዘዣዎች በጦር መሳሪያ ፋብሪካዎች በሚሳኤል ማስተኮሻዎችና በመገናኛ ስርዓቶች ላይ ጠንካራ ወታደራዊ ዘመቻ እያካሄደች መቆይቷ ይታወቃል። እንደ አውቲ መራሹ የየመን የጤና ሚኒስቴር መረጃ መሰረት በአሜሪካ ጦር የአየር ድብደባ ለመጋቢት አጋማሽ አንስቶ ከሁለት መቶ በላይ ሰዎች እንደተገደሉ ያሳያል። ዋሽንግተን ምንም እንኳን በሀውቲ ያሎች ላይ የምታደርሳቸው ወታደራዊ ጥቃቶች ቡድኑ በቀላሉ እጁን እንዲሰበስብ የሚያደርጉ እንዲሁም በቀይ ባር ላይ ያለውን ተጽዕኖና ባልታሰበ ወቅት በመርከቦች ላይ የሚፈጽመውን ጥቃት እንደታሰበው ማዳከም አልቻለችም እየተባለ ነው። ሀውቲ በአሜሪካ ጥቃት ከመጥፋት ይልቅ ይበልጥ እየፈረጠመ ስለመምጣቱ የሚነሳው አንደኛው ምክንያት በኢራን እንደሚደገፍ የሚነገርለት ታጣቂ ቡድኑ የሚጠቀማቸው ተንቀሳቃሽ የሚሳይል ማስወንጨፊያዎች የተሸከሙትን ሚሳይሎች በጠላት ኢላማዎች ላይ ከተኮሱ በኋላ ለመልሶ ጥቃት ኢላማ እንዳይሆኑ በፍጥነት ስርፍራቸውን የሚቀይሩና የሚደበቁ በመሆኑ በቀላሉ በአሜሪካ ጥቃት ኢላማ እንዳይሆኑ አድርጓቸዋል ነው የሚባለው። በጥሯት የተገለሉት የቀድሞው የአሜሪካ ባህር ኃይል ምክትል አድሚራል ከቪን ዶንጋን አሜሪካ ቡድኑን ለማጥፋት እስካሁን ሄደችበት አካሄድ አዋጭ አልነበረም፣ ተዋጊዎቹ ይልቁንስ ጠንካራውኑ ተመልሰው እንዲመጡ አድርጓል ሲሉ የሀገራቸውን መከላከያ ኃይል አካሄድ ይተቻሉ። የአሜሪካ መንግሥት ከዚህ የተለየ ማጥቃት ስትራቴጂ መከተል እንዳለበትም ያሳስባሉ። ምናልባት የአሁኑ የአሜሪካ መንግሥት ውሳኔም የዚህ የአሜሪካንን ጦር አዲስ ወታደራዊ ስትራቴጂና እቅድ ለውጥ አካል ሊሆን እንደሚችልም እየተነገረ ነው። የጦር መርከቡ ወደ ሜዲትራኒያን ባህር መጓዝ ሀውቲና አሜሪካ የደረሱት ስምምነት ተከትሎ የመጣ እንደሆነም እየገለጹ ያሉ ተንታኞች አሉ። በተቃራኒው የጦር መርከቡ ከቀጠናው መነሳት የሀውቲ ተጽዕኖና አቅም ምን ያህል በከፍተኛ ሁኔታ እየበረታ እንደመጣ የሚያሳይ ነው እየተባለም ይገኛል። በዚህም አሜሪካ ስምምነቱን በመጣስ ከእስራኤል ጋር በመሆን በየመን ላይ ከፍተኛ ድብደባ ልታከል ይችላል ተብሎም ሰግቷል። የመንም የጦርነቱ አውድማ በመሆን የምትቀጥል ይሆናል። በአሜሪካና ሀውቲ የማያባራ ወታደራዊ ግጭት እንዲሁም መቋጫ ባልተገኘለት የእርስ በርስ ጦርነት የመን ከአረቡ ዓለም ደሃዋ ሀገር ሆና ቀጥላለች። ከግማሽ በላይ የሚሆነው የየመን ሕዝብም ህልውናውን ለማስቀጠል በዓለም አቀፉ ማህበረሰብ በሚቀርብለት የምግብ ድጋፍ ላይ ጥገኛ ሆኗል፣ በማለት ከሁለት ወር ገደማ በፊት በሪፖርቱ ያመላከተው የተባበሩት መንግስታት ድርጅት በዚህም የምንን አስከፊ ሰብዓዊ ቀውስን እየተጋፈጡ ካሉ ሀገራት መካከል አንዱ አድርጓታል። ድርጅቱ በወቅቱ ባወጣው መግለጫውም እንደ ፈረንጆቹ አቆጣጠር ከ2015 በኋላ በሀገሪቱ የምግብ ዋጋ ከ300 በመቶ በላይ በማሻቀቡ አብዛኛው ዜጋ በህይወት ለመቆየት እየታገለ ነው ሲል የሁኔታውን እጅግ አሳሳቢነት መግለጹም አይዘነጋም።